ይባል ወይ ሙሉ ሙሉ ሙሉ ዛሬ እናገራለሁ። ኢንተርናሽናል ነጋዴ ትሆናለህ። ለማመደ ዋርተኛ ይለቃል ኢየሱስ ጌታ ነው። ነገር ይቀየር። ይኸው በመንፈስ ዓለም ስትታይ ወይም ደግሞ በስጋ ዓለም መጀመር አልንገርሽ ስትታይ ነገር ሁሉ ተመቻችቶ የሄድሽ ያለሽ የምትመስይ የሚያሽ ምን ጎደላት ይባላል አይደለ? አንቺ ግን ሁሌ ጥያቄ አለብሽ አልተፈታም። አንደኛ እግዚአብሔር ጥያቄሽን ይፈታል አሜን፣ አሜን፣ ጥያቄሽ ይፈታል። ፌላሪቲ ይነሳል። አሜን። እግዚአብሔር ብቻዋን የቆመች ሴት ታያለሽ፣ ለብቻ የምትታገል ሴት፣ ለብቻሽ ነገሮች እየታገልሽ ያለች፣ እያንዳንዱ ይመጡና ከእጅሽ ይበላሉ። ይበሉና ግን በሌላ መንገድ ደግሞ እሷን አታከ ያደርጋሉ። አሁን ጠላት አይኑን እያየ አሜን የሱስ እስኪ እኔ ቢዝነስ ማን ነኝ በይ እኔ ቢዝነስ ማን ነኝ። በጣም ትልቅ በረከት፣ የንግድ በረከት ኮራባች ዛሬ ተከፈተ። አሜን ሃሌሉያ አሜን። የሚገርመው ቢዝነስ ማን ስትሆኝ፣ ነጋዴ ስትሆኝ ይሄ ከመርካቶ እያመጡ መንደር ውስጥ አይደለም። እሷ ከአሜሪካ ከአውሮፓ እያመጣች ነው።

እግዚአብሔር ነገር ይቀይራል። በዚህ ስራሽ ላይ ግን ጠላት እያፈራሽ እየመጣሽ ነው። በጣም በጣም ወዳጅ ይመስሉና ጠላቶች አሉ እጅግ በጣም እግዚአብሔር ግን እንደዚህ ይለኛል። ሙሉ ነው አደለ አንቺ ሙሉ አለምን ስምሽ እንደ ስምሽ አሁን ሙሉ የሆነ ፓኬጅ፣ ስኬቷ ሙሉ ፓኬጅ፣ ሙሉ ነገሯ ሙሉ። ሁለት ደግሞ ስለ ትዳር መጸለይ ያለብኝ እየሰማሽ ነዋ። በትዳር ጉዳይ መጸለይ አለብኝ። እግዚአብሔር ነገርሽን በኃይል ይከፍታል። አሜን። ነይ ነይ፣ በጆሮሽ ምን ነገርሽ ነገር አለ? አላቫናስ ተከፈተ፣ በያ ተከፈተ። ይመስገን። ፕሬዝ ጋድ መንፈስ ዓለም ላይ ምን አያለው ነው? አንድ እንደዚህ ቢህ እስክሪፕቶ የሚመስል ከመንፈስ ዓለም ላይ ወርቃማ ነው እስክሪፕቶ የማየው ወርቃማ የሆነ እስክሪፕቶ መጥቶ እጆቹ እስክሪፕቶ ብቻ ነው ማየው፣ ግን የሆነ እጅ የሚመስል ዳመና ዳመናን፣ ታውቃላችሁ አይደለ? ጉም ታውቃላችሁ? ጉም የሚመስል እጅ ነው። ያንን እስክሪፕቶ ጎልደን ፔን ያዘ። ያንን ይዞ ይመጣና ሳይን፣ በቃ ሲፈርም አየው። ይፈርምና እንደ ማታው የሚመስል ታትሞበት፣ ጌታ ምንድነው? ቤዝ ጠይቀው። ከዚህ ቀን ጀምሮ ላይዘጋ ዘጋ ፈርሜ ይለቀቋታል። አሜን፣ ሃሌሉያ፣ አሜን አሜን። ጌታ ኢየሱስ አመሰግናለሁ። እያንዳንዱ በሮችሽን ጠላት ሊዘጋ ወጥተዋል። እግዚአብሔር ግን ላይዘጋ ይኸው መአል ደቪኒያ ሲባ የቅርብና የሩቅ በሮችሽ በኃይል ተከፈቱ። ማነው ጮኸው ተከፈተ? የሚለኛ አሁን አደ እ ተወጋብ በለ ይችላል ወይ? ይኸው እዚህ ጋ እየተከፈተ ነው። የሆነ አሮጌ ቻፕተር እየተቀደደ እኮ ነው። እማየም ብቻ ነው የምናገረው። አምላኬ እንደዚህ ይላለኝ አሮጌ ስምሽን ዛሬ ቀድችኋል። አሜን። ኢየሱስ ጌዳ ነው። በሷ ምክንያት ተጨንቀሻል። አሁን እሷ የማይሆን ቃላቶችን በአንቺ ላይ ወርውራለች። እጅግ መጣ። አሁን በደንብ ስ ዘርጋልኛ የት ነው ያለችው? ቤልጅየም። ዛሬ ቤልጅየም በመንፈስ እንገባለን። አሜን። ይገባል ረ ቤልጅየም ላይ ቁጭ ብለው የተወረወረ ድርግምት ይፈርሳል። አሜን። ይሄ ክርስቲያን እየመሰለ የሚለጠፍ ስም ዛሬ ይነቀላል። ጩና ተነቀለ። በላ የየየየይ ሰሜን ቁጭ ብሎ የሚያማረት፣ ደቡብ ቁጭ ብሎ የሚያማረት፣ ምዕራብ ላይ ቁጭ ብሎ የሚያማረት፣ ምስራቅ ላይ ቁጭ ብሎ የሚያማረት ጩና ተነቀለ። ይነቅለዋሉ አለ። ከእንግዲህ በኋላ ይኸው ተራ መጅስት አሁን ተራ ምደሽ የመጣሽው። አሁን በቅርብ ጊዜ ውስጥ አሜሪካ፣ ቤልጅየም፣ ጀርመን ምናምን ፈረንሳይ የሚባሉ ብቻ ሳይሆን ወዴት መሰለሻል የሚልክሽ? አንደኛ ወደ ኮሪያ፣ ሁለተኛ ደግሞ አውስትራሊያ ወርክሻፕ ና እዛ ምድር የሆነ በደንብ ስማኝ። ተለቀ ተሄዳለ ዛሬ ተለቀ ተሄዳለ ነው አውሮፓ ድፍን ደግሞ እንደ ሻንጋይ ቪዛ ታቂያለች። ፓስፖርትች ላይ ይግባ ሽምግል። እኛ በአማርኛ ሻንጋይ ቪዛ ማለት ሁሉም ሀገር እንድትሄድ የሚፈቀድ አውሮፓን በኢየሱስ ስም እንድትራመድባት ፈቀድቆኛል። እዚህ ከራይል የመጣው ተሰበረ በይ፣ ተሰበረ በይ። ድገም። ተፈጸመለሽ። ጌታ እንደዚህ ይለኛል። ለምን እንደሆነ አላውቅም። በጣም በቅርብ ጊዜ ውስጥ ደግሞ አሁን ለሷም ለልጅ ነው የጸለየኩኝ። አንቺም ልጅ ነው የጸለየኩኝ። ታውቂያለሽ አይደለ? ትፈልጊያለሽ? ልጅ እና ሊዲያ ትምጣ። በቃ ውሰድ። ያ ኢየሱስ ጌታ ነው። አሁንም እግዚአብሔር አለኝ። እባርክሻለሁ። አሜን፣ አሜን፣ አሜን። አላቅ ሰዎች አሉ። ሰው የማይዘጋ በር የሚከፈትላቸው ሰው የማይዘጋ ደጅ የሚከፈትላቸው ኢየሱስ ጌታ ነው። ብዙ ነገር ነገራችሁ አልፈታ ያለ ማተመመታበታለን ይፈታል። አሜን። እግዚአብሔር እንደዚህ እያለኝ ነው። በዚህ ሳምንት ፍጻሜ ላይ ምስጋና ወደ ቤት ይገባል። አሜን። አንዳንድ ሰው ዛሬ ለሊት ይጀምራል። አሜን። ሰው ነገ ጧት ይጀምራል። አሜን። ያንዳንድ ሰው ኤ ኤ ኤ አሜን። እስከ ቀዳሜ በኢየሱስ ምስጋና ይሆና እግዚአብሔር ያሳየውን ነገር ወንድሞቹ ሲናገር፣ ወንድሞቹ ገፉት፣ ሸጡት። አንዳንድ ነገር የግል ነው የግል ነው። ኢየሱስ ጌታ ነው። ይህ ወረቀት እጅሽ እንደገባ የሰማይ ላይሰንስ ወደ እጅሽ ይግባ። ጸሌኩኝ ከዚህ ቀን ጀምሮ አባቴ ሆይ ይህ ወረቀት የሄደበት ስፍራ ተቀባይነት ያገኝ፣ ተቀባይነት ያገኝ። ተፈጸመላት። ለጌታ ከፍ ያለ ልልታ ስጡ።